በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት 20 በስንክሳር ታስበው የሚውሉ ቅዱሳንና የወንጌል ንባባት ዮሐንስ ሐጺር ወኤልሳ ነቢይ ዘነግ። ምስባክ መዝሙር 118 ከቁጥር አራት እስከ አምስት ምህረኒ እግዚኦ ፍኖተ ጽድቅከ ወእህስሳ፣ በሁሉ ጊዜ አለብወኒ ወእህስስ ሕገከ። የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 27 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል፦ ከዚህም በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልንህ፣ እንግዲህ ምን ምን እናገኛለን? አለው። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በአስራ ሁለት ዙፋን ትቀመጣላችሁ በአስራ ሁለቱም ነገደ እስራኤል ትፈርዳላችሁ ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ መቶ እጥፍ ዋጋ ያገኛል የዘለ ዓለም ሕይወትንም ይወርሳል ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ ኋለኞችም ፊተኞች ይሆናሉ ስለ ቃሉ የቃሉ ባለቤት ለልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ምዕራፍ 12 ከቁጥር 11 እስከ 25 ያለው ኃይለ ቃል እንዲህ ይላል፤ ቅጣት ሁሉ በጊዜው ያሳዝናል እንጂ ደስ አያሰኝም። በኋላ ግን ለተቀጡ ሰላምን ያፈራል፣ ጽድቅንም ያሰጣቸዋል። ስለዚህም የላሉትን እጆች የሰለሉትንም ጉልበቶች አቅኑ። አንካሳነታችሁን እንዲድንና እንዳትሰነካከሉ ለእግሮቻችሁ የቀና መንገድን አድርጉ። ከሁሉ ጋር ወደ ሰላም ሩጡ፣ ቅድስናችሁንም አትተዉ። ያለ እርሱ ግን እግዚአብሔርን የሚያየው የለም። አስተውሉ። የእግዚአብሔርንም ጸጋ የሚያቃልል አይኑር ሕማምን የምታመጣ ብዙዎችንም የምታስደስታቸውና የምታረካቸው መራራ ስር የምትገኝበትም አይኑር። ለጥቂት መብል ብኩርናውን እንደሸጠ እንደ ኤሳው ሴሰኛና ርኩስ የሚሆን አይኑር። ከዚያ በኋላ እንኳ በረከትን ሊወርስ በወደደ ጊዜ እንደተጣላ ታውቃላችሁና በእንባም ተግቶ ምንም ቢፈልጋት ለንስሐ ስፍራ አላገኘምና ሊዳሰስ ወደሚችል ወደሚቃጠልም እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ነፋስም ወደ መለከት ድምፅም ወደ ቃሎችም ነገር አልደረሳችሁምና ያንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ የተነጋገራቸውን ሊሰሙት አልተቻላቸውም ነበርና እንስሳም ያን ተራራ ቢቀርበው በድንጋይ ይወግሩት ነበር። የታያቸውም እንዲህ ግሩም ነበር። ሙሴም እንኳን እኔ ፈርቻለሁ ደንግጫለሁም አለ። እናንተ ግን የሕያው እግዚአብሔር ከተማ ወደምትሆን ወደ ጽዮን ተራራ በሰማያት ወዳለችው ኢየሩሳሌም ደስ ብሏቸው ወደሚኖሩ አእላፍ መላእክትም ደርሳቸዋል። ስማቸው በሰማይ ወደ ተጻፈ ወደ ማኅበረ በኩርም ሁሉን ወደሚገዛ ወደ እግዚአብሔር ወደ ፍጹማን ጻድቃንም ነፍሳት የአዲስ ኪዳንም መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ ተረጨው ደሙ ደርሳቸዋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የጴጥሮስ መልእክት ምዕራፍ አራት ከቁጥር ስድስት እስከ ዐሥራ ሁለት ያለው ኃይለ ቃል እንዲህ ይላል ስለዚህም በስጋቸው በሰው ሕግ እንዲቀጡ በነፍሳቸውም በእግዚአብሔር ሕግ እንዲድኑ ለሙታን ወንጌልን ሰበኩላቸው። የሁሉ ፍጻሜው ቀርቧልና ልባችሁን አንጹ፣ ለጸሎትም ትጉ። ከሁሉ አስቀድሞ በፍጹም ልቡናችሁ እርስ በርሳችሁ ተዋደዱ፣ ፍቅር ኃጢአትን ሁሉ ይሸፍናልና። ሳታንጎራጉሩ እርስ በርሳችሁ እንግዳ መቀበልን ውደዱ። ሁላችሁም በየራሳችሁ ከእግዚአብሔር የተሰጣችሁን እድል እንደ ተቀበላችሁ መጠን እንደ ደግ መጋቢ አገልግሉ። ለእያንዳንዱ ከእግዚአብሔር ስጦታው እየራሱ ነውና ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ ሀያ ከቁጥር ሠላሳ አንድ እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ስለዚህም ትጉ! እኔ ሁላችሁንም ሳስተምር ሦስት ዓመት ሙሉ ሌትም ቀንም እንባዬ እንዳልተገታ አስቡ። አሁንም ለእግዚአብሔርና ሊያነጻችሁ በቅዱሳንም ሁሉ መካከል ርስትን ሊሰጣችሁ ለሚችለው ለጸጋው አደራ ሰጥቻችኋለሁ ወርቅም ቢሆን ብርም ቢሆን ልብስም ቢሆን ከእናንተ ከአንዱ ስንኳ አልተመኘሁም። እነዚህም እጆች ለምሻው ነገርና ከእኔም ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። በድካማችንና በሥራችን ነዳያንን እንቀበላቸው ዘንድ እንደሚገባን ይህን አስተምሪያችኋለሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለውን የጌታችንን የኢየሱስን ቃል አሰቡ። ይህንም ካለ በኋላ ተንበርክኮ አብረውት ካሉት ሁሉ ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን አቅፈው ሳሙት። ይልቁንም ከእንግዲህ ወዲህ ፊቴን አታዩኝም ስላላቸው እጅግ አዘኑ። እስከ መርከብም ድረስ ሸኙት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ፣ መዝሙር ስልሳ አራት ከቁጥር 10 እስከ 11 አርብዮ ለተለሚሃ ወአስምሮ ለማይረራ ወበነጠብጣበክ ተበቁል ተፈሲሃ። የቅዱስ ሉቃስ ወንጌል ምዕራፍ አራት ከቁጥር ሃያ ሰባት እስከ 33 ያለው ኃይለ ቃል እንዲህ ይላል። በነቢዩ በኤልሳ ዘመንም ብዙ ለምጻሞች በእስራኤል ውስጥ ነበሩ፣ ነገር ግን ከሶርያዊው ከንዕማን በቀር ከእነዚያ አንድ እንኳን አልነጻም። በምኵራብም የነበሩት ሁሉ ይህን ሰምተው ተቆጡ። ያን ጊዜም ተነስተው ከከተማ ወደ ውጭ አወጡት ገፍተውም ይጥሉት ዘንድ ከተማቸው ተሰርታባት ወደ ነበረች ተራራ ጫፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። ወደ ገሊላ ከተማም ወደ ቅፍርናሆም ወረዱ። በሰንበትም ያስተምራቸው ነበር። አነጋገሩም በትዕዛዝ ነበርና ትምህርቱን ያደንቁ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለእመቦ ዋዜማ ዋዜማ ካለ ዘሰርክ ምስባክ መዝሙር ዐሥራ ሰባት ከቁጥር ሀያ አራት እስከ ሀያ አምስት የአሰየኒ እግዚአብሔር በከመ ጽድቅየ ወይፈድየኒ በከመ ንጽሐ እደውየ በቅድመ አእየንቲሁ የቅዱስ ማቴዎስ ወንጌል ምዕራፍ ከቁጥር ስምንት እስከ ዐሥራ አንድ ያለው ኃይለ ቃል እንዲህ ይላል፦ እናንተስ መምህራን ተብላችሁ አትጠሩ፤ መምህራችሁ አንድ ነውና፣ እናንተስ ሁላችሁ ወንድማማቾች ናችሁ። የሰማዩ አባታችሁ አንድ ነውና፣ በምድር ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱም ክርስቶስ ነውና፣ በምድር ላይ ሊቃውንት ተብላችሁ አትጠሩ። ስለ ቃሉ የቃሉ ባለቤት ለዑል እግዚአብሔር ስሙ የተመሰገነ ይሁን።